ቅዱስ ላሊበላ ለአርባ አመታት ያክል ሳይቀደስ የነበረበት ዘመን ነበረ ብላችሁኛልና፣ ይህን ደግሞ ከአንዳንድ አባቶች ከምታውቋቸው እናንተ መረጃ ካለ አድርሰ ይሰላላችሁን። እዚህ አንድ አባታችን አሉ፣ ቤተ አማኑኤል ነው የምንገኘው። እስኪ እሳቸውን እንጠይቅና የሚሰጡትን መልስ እንሰማለን ማለት ነው። አባታችን፣ ከአሁን በፊት ቅዱስ ላሊበላ ከሰራቸው ቤተክርስቲያኖች ውስጥ ቤተ አማኑኤል ላይ ነው ያለ ነው እና እና ያልተቀደሰበት ዘመን ነበር ቅዱስ ላሊበላ ሲሰራ ወዲህ ይባላል እና ያ ዘመን መቼ ነበረ? ሲቀደስ ነበር እኛ የምናውቀው። ግን አሁን ላይ ያልተቀደሰበት ዘመን ነበረ ወይስ አልነበረም? ካለስ ደግሞ እንዴት ነው ያልተቀደሰበት ዘመን፣ በምን በምን ምክንያት ነው ለ40 አመታት ያክል ነው እየተባለ የሚወራውና? ያ ዘመን እንዴት ነበረ? እስኪ አንዳንድ መረጃ ብሰጡ። እንግዲህ አንዳንድ አባቶች እንደምንሰማው ቅዱስ ላሊበላ ያው እንደታነጸ ያው ብዙ ዓመት ሲቀደስ ወደስ እንደኖረ ይታወቃል። እዚያ ከመካከል ግን ክፉ ቀን ሆኖ ለሁ ህዝቡ ተሰዶ ካህናቱ ዝም ተሰዶ ሆኖ ለአራት ጊዜ አርባ አርባ ዓመት ጠፍቷል ይያሉ አባቶች ታሪክ ያው ይነገረ የንሰማለን ዘመኑና ወሩ ግን ስላል ተጻፈ ያው ቆይቷል አለ የተከሰተው አራት ጊዜ አራት ጊዜ ለ40 አመታት ያክል አልተቀደሰም ማለት ነው። ስንት አመት ይሆናል ማለት ነው? እንግዲህ 40 40 አመት እንግዲህ አራት ጊዜ ስንት ማለት ነው? 160 ማለት ነው። አራት ጊዜ 40 40 አመት አራት ጊዜ 40 40 አመት ከሆነ 160 አመት ማለት ነው። እንደሱ ነው መሆን ያለብህ። 160 አመት ሙሉ አልተቀደሰም። እዚህ ማህበረሰቡ የማይኖርበት ዘመን ነበር ማለት ነው። አዎ ደህና ጊዜ ሲሆን ጊዜው ሲመለስ ይመጣል። ደግሞ ክፉቀን ቀን ይመጣል። እንግዲህ በድሮ ጊዜ እንደምንሰማው ከሆነ የከብት ቁርበት የተበላበት ዘመን አለ ይባላል እና ክፉ ቀን ሲሆን የሚበላው ሳጣ ሰው መቼም ተሰዶ መህሉ ያለ ነው። አሁንም ያለ ነው እንኳን በዚያን ጊዜ። አሁን ያው መንግስትም እርዳታ እየረዳ ደህና ነው። አሁን ዘመን እየተሻሻለ ለህዙ ለህዝቡ ደህና ነው። ቅርብ ሰዓቱ ግን ይሄ ለአርባ አመት ያለ የተከሰተበት አንዱ አሁን ላይ ያሉ አባቶች አሉ ወይም ቅድማያት የደረሰበት ሰዓት አሁን በቅርቡ ማለት ነው። ይሄ 40 አመት የተከሰተበት የሚታወቅበት መንገድ አለ። አይ አባቶች ብቻ አቆዩኝ እያሉ እንደሚያወሩት ነው እንጂ እስካሁን ሰውም የለም። አሁን አልቋዋን አልቋን ትልልቁ ሰው ስለዚህ በጣም የቆየ ነበር ማለት ነው። ያናም ቆየ ነው። አሁን ሻባታችን ቃለ ቤት ያሰማልን እግዚአብሔር ይስጥልን አብሮ